አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በሰማዕትነት አረፈ። እርሱም በሕንደኬ ሀገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ። ምኩራቦችንና አዳራሾችን እሰራለሁ። ደግሞ ጠራቢ ነኝ። ሞፈሮችን፣ ወንበሮችንም ሌሎች እቃዎችንም እሰራለሁ። ደግሞ ጥበበኛ ባለመድኃኒት ነኝ። በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሱም ጠቃሚ የሆነ ባሪያ ገኘው አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ ክርስቲያን፣ ቤተ መንግሥት እንዲሠራ አዞ መኮንኑ ወደ ንጉሱ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋራም ብዙዎች አመኑ። ንጽህናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና፣ አንተ ክፉ ባሪያ እሰራቸው ዋለሁ ያልካቸው በጎ ስራዎች ወዴት ናቸው? አለው ቅዱስ ቶማስም አልዋሸው ምኩራቦችና አዳራሾች የሰራኋቸው ለሰማያዊ ንጉስ ማደሪያ የሆኑ ሊ የሰዎች ነፍሳት ናቸው። የጠረብኳቸው መፎሮችም የኃጢአትን እሾህና አሜካላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ስጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ቸክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተጋፈፈው ስጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ በሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንን ቶማስን አጸናው፣ ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ፣ ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለ። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው እያስተማራቸውና በቀናች ሃይማኖትም እያጸናቸው ከእሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖሩበት ወዲያው ይድናል። ከዚህ በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ እንዲህ ለምን ታለቅሳለ? አለው። ሽማግሌውም ሰባት ልጆች ነበሩኝ በሐሰት ነገር ንጉስ ገደለብኝ። ደግሞም እዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለጉረሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ ከልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ ሰባቱ ሁሉ ልጆቹ፣ ሌሎቹም ስምንት ወንዶች በዚያ አስቀድመው ተቀብረው የነበሩ በአንድነት ተነሱ። ይህችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርን በለን እያሉ ጮሁ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአበወል በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትም ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ። ይዘውም አሰሩት። የንጉሱም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች ቶማስን ትምህርቱን ትሰማ የቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሱም ስለሚስቱ ተቆጣ። ነገር ግን በህዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት አራት ወታደሮችን አዘዘ። የንጉሥ ልጅም ቁጡ ቁሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮቻቸው ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉት ሲያንጠለጥሉት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሱም የክርስቶስ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደ ተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከተአምራቶቹ አንዱ እንጽፋለን አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ እንደኬ ሄደ። ግንቦት ሃያ ስድስትም ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ህዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት በአንዲት ዳር በባህር ዳር ተሰብስበው አያቸው። በዚያች በዚያን ጊዜም የባህሩን ውሃ ጨርሶ እስከ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወደ አለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለማቀበል ቀደሱ። ሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ስጋዋ በላይዋ ደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱም አንዱ ከህዝቡ ወጡ። እንደ ሕዝባዊ ሰውም ሊቀበል መጥቶ አንድ ህዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪሪያ ላይ ሶን እያሉ በመጮ ብዙ ጊዜ ረጅም ጸሎት ጸለየው። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠች እና ያ ሰው ከቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና የእግዚአብሔርም ባህሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔርም ምስጋና ይሁን እኛንም ሐዋርያ ቶማስ ጸሎት ይማረን በረከቱም ይድረድርብን ለዘላለሙ አሜን። ሰላም ለቶማስ እንተደለወ ይግስሶ ለርጉስ በግ ድረ ተንሳ ደቀስ ደቂሶ ለአንቅሆ ሙታን ሰብ ወነብሰ ድውያን ለፈውሶ አንሶሰወ ውስተ ኩለሄ ኩለሄ ወነገደ ወነገደ አምሳለ ጽፍነት እንዘይጸውር መርሶ ማይሶ በዚች ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያ መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያ እንተበቆለ ውስቴታ ለቃለቶ ማሰጠታ ኩነን የዚአው ነጺራ ዘበቃለ ሉኪዮስ ምታ ዘበእንቲያው አመኮነ ምታ በተከድኖ ማእሱ ዝቀ ዝእክት ተንሰአት ያውታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቃነጳ አባሳት 30ኛ የሆነ የእስክንድሪያ አገር ሊቀባ አባሳት አባ ዮሐንስ አረፈ። በዚችም ዕለት የማርያና የማርታ ወንድም የጻድቅ አላዛር አረፈ። ዛቅረብኩ ማይሌት ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈን ተረሳይ ከእግዚኦ ጸሪቀ መበለት ጉፈ

በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በሶስትነቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንነግራችኋለን። ልመናው፣ ክብሩ፣ አማላጅነቱ፣ በረከቱ በሁላችን በህዝበ ክርስቲያን ይደርብን ለዘላለሙ አሜን። በዚሁ ቦታ የተሰበሰባችሁ ወንድሞቼ ሆይ፣ እኔ የምነግራችሁ አባታችን አቡነ ሃብተ ማርያም ያደረገውን ድንቅ ሥራ ነው። ከብዙ ልጆችና ከሚስቱም ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ሰው ነበረ። ከዚያ ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያም ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሃብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹም ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁላቸውም በፍጥነት ዳኑ ለዘላለሙ ልመናው ክብሩ ይደርብንና ታምራቱን የሰማን ያሰማን እኛንም የአውን ሀብተ ማርያም እንደዚሁ በነብስ በስጋ ያድነን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

እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰዓሊ ወጸልዪ ምሕረተ በፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኀጣውኢነ ተማኅፀነ ብኪ ኦ ተወካፊተ ንስሐ ወሠራዬ ኀጢአት ኢየሱስ ክርስቶስ ሥራይ ኀጢአትየ ወኃጢአተ ኩሉ ህዝብ ከማይሠራ ኀጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው እለታዊ ሳምንታዊና